እኔ እና ካሌብ እኮ ብዙ የጀመርነው ነገር አለ፣ እኛም ብዙ ያልጨረስነው ነገር አለ። እንደዚህ ተለያይተን ሁላ የምንቀር አልመሰለኝም ነበረ። ዛቡ ያታልየውን ምንም እንደዚህ አይነት ነገር አያውቅም። እዚህ ካለ ጋር ያሳለፍሽው የፍቅር ሕይወት አለ። በጣም ረጅም ጊዜ በጣም ረጅም ማለት ነው። ጌቱ በጣም ብዙ የምንጨርሰው ነገር አለ። አይካልሽ ግን ለሞት ዶር ተጠያቂ አይደለም። ለሚፈላም ሰላም እንዴት ናችሁ? እንደ ቤተሰቦቻችን እኛ በጣም ደህና ነን፣ እግዚአብሔር ይመስገን። እናንተ እንዴት ናችሁ? ጠፋ ብላችኋል ነበር? ጠፋ ብለን ነበር። ትላንትና እንዳጋችሁት በካሌብ ቤት መጣን ነበር። አሹ ወንድሜ፣ ጓደኛዬ ለኔ መልካም ምኞትን ለመመኘት እንዲሁም ደግሞ ሰው ላስተዋውቅሽ ብሎ ጠርቶ የነበር ብቻ አንዳንድ አለመግባባቶች ተፈጥረዋል። እኔም አልገባኝም ምን እየተፈጠረ እንደነበረ። ከዛ በኋላ ከቪዲዮም በኋላ ነገሮችን ለማጣራት እየሞከርኩ ነበር። እሷም ማግኘት አልቻልኩም። አይንክ ያብስራ ማግኘት አልቻልኩም። ምክንያቱም ስልኳም የለኝም አሹም፣ ከዛ በኋላ ስልክ አላነሳልኝም። ማታ ነው አውርተን ስልኳ አልኮልኝ ደውዬላት ነበር። ያለውን ነገር አውርቻታለሁ። ብዙም እኔ ማውራት አልፈለገችም። በአካል ማግኘት እንደፈለገች የነገረችኝ ከዛ በፊት ቪዲዮ ላይም በጣም እንደምትፈልገኝ በአካል እንደምናወራ የሚያገናኘን ጉዳይ እንዳለ ነግራኛለች። እኔ ከዚህ በፊት አላውቃትም፣ በጣም እኔ ማግኘት እንደምትፈልግ ተናግራን የመጣችው እንግዲህ ምን እንደምትል አብረን ነው የምናየው። ካሌብም እዛ መሀል ሲያስተናግድ የነበረው ነገር ብቻ ብዙ ምቾት አልሰጠኝም። ላወራ ሞክሬ ነበር፣ በጣም ተጨናንቋል ከዚህ በፊት አውቃታለሁም አላውቃትም እያለኝ ነው። ምን እንዳሳለፉ ማን እንደሆነች ምን እንደሆነ ምንም አውቀው ነገር የለም። ያለውን ነገር ሁሉንም ነገር ዛሬ ለማወቅ ነው የመጣሁት። ምክንያቱም ታውቃላችሁ ትዳር በጣም ከባድ ነገር ነው፣ ትልቅ ነገር ነው። ይሄን ቪዲዮ ቤተሰብም ያየዋል። ቤተሰብ ለእኛ ሰርግ እየተዘጋጀ የእኛን ወግ ማድረግ ለማየት ብዙ ነገር እያደረገ ባለበት ሰዓት እንደዚህ አይነት ረብሻ እንዲፈጠር አልፈልግም ሕይወቴ ላይ። ስለዚህ ሁሉም ነገር ማጣራት አለብኝ፣ ሁሉም ነገር ማወቅ አለብኝ። ካሌብም እንደዚህ በመሆን ነገሮች አይፈቱም። ማውራት አለብን። ትልቅ ሰዎች ነን እኛ ብዙ ነገር አልፈን ነው እዚህ የደረስነው። ስለዚህ ማውራት አለብን እኔ እናንተ ሁሉም ነገር ማስረዳትም አለብን። እንደዚህ ተሸፋፍነው አንድ ያቃት አለው አንድ ያላቃትም በማለት የሚፈታ ምንም ችግር የለም። ሜቢ ያሳልፋችሁት ነገር ካለ ወይ ግንኙነት ካላችሁ ወይም የታወቁ ሰዎች ከሆናችሁ ኢትስ ኦኬ፣ ምክንያቱም ያለፈ ነገር ነው። አሁን ላይ ያለ ነገር ከሆነ ነው ሁላችሁም ሊረብሸን የሚችለው። ያብስራም እንግዲህ እያለች ያለችው በጣም አቃ አለው ያላወቀ የለም ትሆናለህ፣ እንተዋወቃለን እያለችን ያለችው እንግዲህ እንዴት እንደሚተዋወቁ እንዴት እንደሚተዋወቁ ማቀው ነገር የለም። ሁሉንም ነገር እንድታስረዳኝ ነው ዛሬ የሚፈልገው ማስረዳትም አለባት፣ ግዴታዋ ነው። ምክንያቱም እኔ ዚጋ ትዳር ብዬ ህይወት ብዬ ለመኖር አብሬ ለመሆን እዛ ሰው ጋር እየሞክር ባለውበት ሰዓት እንደዚህ አይነት ነገር ጭንቅላቴ ላይ ያለሆነ ነገር ፈጥራ፣ የሆነ ብቻ ጥቁስሜት አልተሰማኝም ማለት ውሳኔ ትክክል እንዳልሆነ እየተሰማኝ ስለሆነ ያለውን ነገር እንድታስረዳኝ እንፈልጋለኝ። ስለዚህ የአብስራን ቀጥሪያት አለው። አሹይም በጣም ተጨናንቋል፣ ይቅርታ እያለኝ ነበረ። እሱ ምንም አላጠፋም ማለት ምንም አላጠፋም ስላችሁ፣ እንደ ጓደኛ የእሱ ጓደኛ ነች አብሮ ብዙ ጊዜ ያሳለፉ ጓደኛ አማቾች ናቸው። ስለዚህ ኤደን በጣም ነው መወዳት እሷ ማግኘት እፈልጋለሁ። አገናኘት ስትለው ይዟት ነው የመጣው። እዚህ መሀል ላይ ያጠፋው ነገር አለ ብዬ አላስብም። እሱ ግን ያው በእኔ ምክንያት ያተረበሽኳችሁ ምናምን እያለ ነው። ይህን ቪዲዮ የምታየው ከሆነ እኔ አልተቀየምኩም። አንተ ምንም አላጠፋም። እዚህ ጋር ያለው ነገር አጣርተን እስከምንደርስበት ድረስ ብዙ ባትጨናነቅ በጣም ደስ ይለኛል። እንግዲህ ቤተሰቦቼ እንዳልኳቸው እኔ በጣም ግራ ገብቶኛል። የምርስ ንግራችሁ ማለት አንዳንዴ ነገሮች ተስተካከሉ፣ እግዚአብሔር ይመስገን አሁን ላይ ወደ ጥሩ መንገድ እየሄድ ሆኖ ብዬ ባሰብኩበት ሰዓት እንደዚህ አይነት ነገር መፈጠሩ ምን እንደሆነ አላውቅም። ማለት በምን አይነት መንገድ እንደሚያልቅም አላውቅም፣ ግን መፈጠሩ ብቻ ይረብሻል። ምክንያቱም ትዳር ውስጥ እንደዚህ አይነት ህይወት ውስጥ ስትገቡ፣ ሁሉም ነገር አጥርታችሁ፣ አስተካክላችሁ፣ ሁሉ ሙሉ መረጃ ይዛችሁ መግባት ያለባችሁ እና በኋላ ከገባም በኋላ አብረን መኖር ከጀመርም በኋላ የሚረብሸኝ ታሪክ እንዲሆን አልፈልግም። ስለዚህ ሌላም ነገር ካለ መጣ ነግራኝ፣ ነገሮችን ለመፍታት ለማስተካከል ነው እየሞከርኩ ያለው እኔ እና ሴት ናት፣ ትረዳኛለች ብዬ ተስፋ አረጋለሁ። ወጣት ነኝ፣ በእድሜ የምንቀራረብ ሰዎች ነን። ስለዚህ ያለውን ነገር ታስረዳኛለች ብዬ አስባለሁ። ቤተሰቦቼም ቪዲዮን አይተውት ነበረ ደውሎልኝ ነበር። ማለት ለእነሱም ምን ብዬ ማብራራት እንዳለብኝ አላቅም። ማለት ግራ ገብቶኝ ነበር ምን እንደምላቸው። ማነች ምንድን ነች ለሚለው ጥያቄ ምንድን ነው እየተፈጠረ ያለው ለሚለው መልስም የለኝም። ምክንያቱም ካሌብም እያስረዳኝ አይደለም፣ ማንም ሰው እያስረዳኝ አይደለም። ስለዚህ ለሁሉም ነገር መፍትሄ ይገኛል ብዬ ተስፋ አረጋለሁ። እግዚአብሔርም ደግሞ ያግዘናል። ምክንያቱም እንኳን ይሄንን ከዚህ የበለጠ በጣም ብዙ እናንተ ታውቃላችሁ፣ ከእናንተ የተደበቀ ነገር የለውም። በጣም ብዙ ከባድ ፈተናዎች አሳልፈን ነው እዚህ የደረስነ በጣም ብዙ ማያልፉ የሚመስሉን ቀናቶችን አሳልፈን ነው እዚህ የቆምነውና ያንን ቀን ያሻገረን አምላክ ደግሞ ዛሬም ይሄንን ክፉ ቀን ያሳልፈናል ብዬ ተስፋ አረጋለሁ። ያለውን ነገር እንግዲህ አብረን እናያለን። ትንሽ ያፍስራን አብረን ጠብ መኒ ልሃል እስቲ ውዴ የታዘበ ያየፈራች ፈራጅ ለሰቀቀን ስስዳርገኝ ሳልጠረጥር ሳልዘጋጅ ከዚህ ቀደም ያለብህም ደስታ ማግኘት በሰው ስቃይ መጣ መጣኸው ንገረኝ ያሌለህን ጠባይ ሰው መክሮ ይሆናል እንጂ ይህንን አትሰራ ውዴ፣ በፍጹም ማያምንም ያንተን አሁን ምስኪኑ ልቤ መን ልሃል። ስቲ ውዴ የታዘበ ያየ ፈራጅ ለሰቀቀን ስትዳርገኝ ለሰቀቀን ስትዳርገኝ ሳልጠረጥር ሳልዘጋጅ ዘጋጅ ከዚህ ቀደም የለብህም ደስታ ማግኘት በሰው ስቃ ሰላም ነው? ያው እኮ እኔም አንቺ ማውራት ፈልጌ ደውዬልሽ ነው የመጣችው ያለውን ነገርም ሁሉንም ነገር ትናንትና የተፈጠረው ነገር ካሜራ ፊት ስለሆነ ዛሬም ሁሉም ነገር ፋሚሊ ማየት ስላለበት እዚህ ጋር ችግራችንን ያለው ነገር አውርተ እንደኔ ስለፈለኩ ነው። ችግር የለም ያው ሌላ ነገር ካሜራ ማጥፋት ይችላል። አይ ነጭ ችግር የለውም። ግን ያው ሰው ስትሆኚ ህይወት ሊሆን ነገር እንደዚህ አይነት ነገር ሲፈጠር ትንሽ ግራ ያጋባል ቦታ ሴት ስለሆንሽ ትረጅኛለሽ የማወራው ነገር ገብቶሻል ብዬ አስባለሁ እና አሁን እዚህ ጋር እንደ ጓደኛ እኔ ምን ካንቺ እጠብቃለሁ እኮ አዎ ግዴታ እሱማ ግዴታ ነው ብቻ እንድትረጅኝ ሳይሆን እኔም አንቺ መረዳት አለብኝ እንደ ጓደኛ እንደ ህትም እንደ ሴት እንድናወራ እና ያለው ነገር እና እናያለን ከዚህ በኋላ በሚፈጠረው ምን እንደምታደርጊ ባላቅም እዚህ ጋር እኔ አሁን የፈለኩት ዋናው ነገር ምን እንደምታደርጊ እንድትነግሪ ምናምን ሳይሆን ትላንትና ያወራችሁት ነገር አልገባኝም። እንዴት ወደኛ ልትመጭ እንደቻልሽም አላወኩም እና ያለውን ነገር ስለ አንቺም እንድትነግረኝ ስለፈለግኩ ነው። ከካሌብ ጋር ያለሽን ነገርም ማወቅ ስለፈለግኩ ነው። ካሜራ ይዤ ሁሉም ነገር ትነግረኛለች ብዬ ተስፋ አደርጋለሁ። ምክንያቱም ካሌብንም አውርቼው ነበረ፣ ሊነግረኝ ፈቃደኛ አይደለም። አንድ ያውቃት አለው አንድ ያላወቃትም ነው እያለኝ ያለው ማለት ግራ ስለገባኝ

ማለት ሌላ ምንም ልልሽ ችለው ነገር የለም። ማለት ካሌብን ለማግኘት አንድ መጠቀም ያለብኝ ዘዴ እሱ ብቻ ነበር። ምክንያቱም አፈላለኩ ስልኩን አፈላለኩ። ከተለያየን በኋላ ራሺውን ጠፍቶ ነው የጠፋሁት በቃ። ስለዚህ ስለዚህ ይህ ሁሉ ነገር እኔ እየገባኝ አይደለም እና ካሌብ ጋር የት እንደምትተዋወቅ እንደት እንደምትተዋወቁት በጣም ደስ ይለኛል። ማለት ከዚህ በኋላ እኮ አስረጋችኋለሁ። ማለት የመጣውበትም አላማ እሱ ነው። በዛ ላይ ደግሞ አንቺ በተለይ ሴት ስለሆንሽ እንድታቂ ይፈልጋል። እንግዲህ ከዛ በኋላ ያለው ውሳኔ አንቺ ነው። እሱ እኔ ምንም አይመለከተኝ ብሻ። አለቅድ ግን ምንም ነገር አልነገረሽ? አይ ምንም አልነገረኝም። እና ለዛ ነው ግራ ይገብተኛል። ማለት ይህን ያክል መነገር ያለበት ታሪክ ነው። እንዴ በደምብ ነው እንጂ። እኔ ባንገበግበኝ ኖሮ እንዴት አፈላልጌ አሸኝም እስከ ማታለል ድረስ ስለጀንሽ እንዴ ነው ነው እንዴት አንቺስ እራሱ አልነገረኝ እና ብለሽ ሰው ነገር ነገር ነበር ነው ከሱ ለመረዳት አልሞከርሽም? ነው ማለት ነው። ኖ እኔና እሱ አልተገናኘንም ከዛ በኋላ። ተረጋግቶ ማውራትም አልቻለም። ስለዚህ የሆነ ትልቅ ጉዳይ አለ ብዬ ስላሰብኩና አንቺ ነው የሚጠቅመኝ። ምንድን ነው የሚደብቀው ነው? ስለዚህ ንገሪኝና እሱ መንገር እንኳን ካልቻለ ይሄን ልትደብቁት የሞከራችሁት ታሪክ ምንድን ነው? እሺ እኔ አልደበኩም። ለመናገር ነው የመጣሁት፣ አላማውም እሱ ነው ስለዚህ ንገርኛ። እንዲህ ራሱ ማገኘው ሁላ አልመሰለኝም ነበር፣ ግን እንግዲህ ስላገኘሁት የልፋቴ የምንትን ስለሆነ ደስ ብሎኛል። የምረኝ እንደዚህ ተለያይተን ሁላ ምን ቀር አልመሰለኝም ነበረ። ይችላል እኔ አሁን እዚህ ይችላል እኔ ስለ ጠራሽን ምናምን ነው እና ብትሰቢውም ጥሩ ነው። ምክንያቱም ስለዚህ እ ነገርኛልሱን ማግኘት የምፈልገው ያለምንም ሌላ ትርፍ ነገር ነው። መጨረስ ያለብን ጉዳይ አለ እኮ። ምንድን ነው ለምን አትነግሪኝም? ያኔ ከአንቺ ልስሞታሽ ከሱ ቢጠይቅ ታይነሽ ደስ ጥሩ ነበረ። ችግር የለውም። አንቺ ሴት ነሽ ትረጅኛለሽ፣ አይደለስ ስለዚህ በቃ ታየው ነሽ። ችግር የለውም። ካሌብ ማለት እኔ አላውቅም። በጣም ነው የሚከብደኝ፣ እንኳን እንዴ ለመናገር ይቀርና፣ ትላንትና እንደዛ ለካደኝ ራሱ እኔ አላጣተው፣ እግዚአብሔርም ታየው ብቻ። እሱ የስንት ዓመት ስለኛ ነው። ስንት ነገር አብረን አስበን ነበረ። በጣም ብዙ ነገር ተፈጥሮ ነበረ፣ በመካከላችን አብረን ብዙ ነገር አሳልፈናል። ሳቁንም፣ ደስታውንም ከፍቅረኛም በላይ በቃ ፍቅረኛዬ ነው። ምን ልበልሽ፣ ፍቅረኛ ማለት ባል ነው አይደለም። ሰርጋችንም ቀን ቆርጠን ነበረ፣ ግን ባልታወቀ ምክንያት እንግዲህ ያው ክፉ ቀን አለ ጥሎኝ ሄደ። ምን እንደሆነ አላውቅም፣ ምክንያቱንም አላውቅም። ጥሎኝ እንደሄደ ብቻ ነው የማውቅ። የት ነው የሄደው? የት ነው የምታቀው? የት ነው ተዋወቃችሁት? ተማሪ ነበር። በመሀል አቋርጬ ነው መልሼ ጀመርኩት። ለምንድን ነው የቀረጡት? ትምህርት እሱ ሌላ ጉዳይ ነው። እሱ አይመለከትሽም፣ ሌላ ጉዳይ ነው። ስለዚህ ካሌብ ጋር ያሳለፍሽው የፍቅር ህይወት አለ። አዎ በጣም ረጅም ጊዜ፣ በጣም ረጅም ማለት ነው። ያለፈ ታሪክ፣ ያለፈ ታሪክ ነው። ዛሬ ዛሬ እኔ እና ካሌብ ጓደኞች ካሉ በቃ እኮ። ግን ያ ያለፈ ታሪክ ነው። እኔ እና እሱ አሁን አዲስ እየጀመረ ያለበት ጊዜ ነው አይደለ? እዚህ መሀል የመምጣት አሁን አስፈላጊ ነው ይታስብ ያለሽ ሰው ያስፈልግ እንዴ? ለኔ እኮ በጣም አንገብጋቢ ጉዳይ ነው። የሆነ ሰዓት ላይ ስለሰርግ ምናምን እያወራሽ የነበርሽው ሰው ድንገት ጠፍቶ ሲሄድብሽ ወች ኮ በጣም ዝብር ብዙ ሊፈጠርብሽ የሚችል ብዙ ስሜት ሊኖር ይችላል። እኔ ግን እሱን ታሳቢ አድርጌ አልመጣሁም። ይሄን እንድታቂልኝ እፈልጋለሁ። ስለ አንቺ ምንም ነገር አይመለከተኝም። የወሰንሽን ውሳኔ ወስደሽ እንደሁም ካጠገብ ሁላ ብትርቂ ደስ ይለኛል። ከቻልሽ ካጠገባችን መራቅ ያለብሽ አንቺ ነሽ። ምክንያቱም እዚህ ጋር አዲስ ህይወት ለመጀመር ብዙ ነገር እያደረግን ያለነ ደንግጦ ምናምን ሊሆን ስለሚችል ነው እንጂ ውስጡ ያውቀዋል። ምን ነው የሚያውቀው? ምንድን ነው የሚያውቀው? በቃ መገናኘት እንደነበረብን ያውቀዋል። እንግዲህ የነገርሽኝን ነገር ሁሉ እውነት ይሁን ውሸት ይሁን እግዚአብሔር ነው የሚያውቀው። አንቺና እግዚአብሔር ናችሁ የምታውቁት። እኔ የማውቀው ነገር የለም። እዚህ መሀል ግን አንድና አንድ የምፈልገው ነገር እውነት እንኳን ቢሆን ያሳለፋችሁት ነገር ያለፈ ታሪክ ነው። ስለዚህ አሁን ደግሞ እኔ እና እሱ አዲስ ህይወት ልንጀምር ነው። የራሳችን ህይወት ልንጀምር ነው። ስለዚህ ከቻልሽ ብዙ እርግጠኛ ባትሆኝ ጥሩ ነው። ከቻልሽ ከህይወታችን ውጭ የምሬን ጥሩ ነው። እንደውም ከዚህ በኋላ እንደዚህ ባነባሱ ደስ ይለኛል። በሰላም ነው ይህን ነገር ማጠናቀቅ እንፈልገው። ምክንያቱም አንቺ እዚህ ነገር ላይ ጥፋተኛ ላትሆኝ ትሸያለሽ ያው ከእኔ ጋር ከተገናኘ ከስታመት በኋላ ነው እሱን ልታገኙ የምትችሉ። ስለዚህ ጥፋተኛ ላትሆን ይችላል። በሰላም ብንጨርስ፣ ካልሆነ ግን በኋላ ለሚፈጠረው ነገር እኔ ተጠያቂ ልሆን አልችልም። እሱ ጋር ምንም የሚፈጠር ነገር የለም። ግን እኔ ካሌብ ጋር አብረን እኔና ካሌብ አብረን ለመሆን ዛሬ እዚህ ለመድረስ በጣም ብዙ ዋጋ ከፍለን ነው እዚህ ደረሰ። ያ ልትከፍል ትችላላችሁ። እኔ ግን በሱ ምክንያት ብዙ ያሳለፍኩት ነገር አለ። ተይኝ፣ ነገር እኮ ይቅርታ። እንግዲህ ይቅርታ፣ ምንም ያደረግኩት ነገር የለም። ነገር ካለም በጣም ብዙ ነገር፣ በጣም ብዙ ስትራግሎች ነበሩብኝ። ሴት ልጅ ነሽ፣ ደግሞ ሴት ልጅ ስትሆኝ በጣም ብዙ ነገር አለ። ሶ ከዚህ በላይ ምክንያቱም አንቺ አላጠፋሽም፣ እሱ ነው ጥፋት። ስለዚህ ምንድን ነው አሁን አላማሽ ምንድን ነው? ነው ማለት ነው አቂ ብትርቂ ደስ ይለኛል። እሱ ጋር ማለት ነው መጨረስ ያለብኝ ነገር ነው እንጂ ባንቺ ምክንያት መጣላት አልፈልግም። እሱ በጣም ብዙ የምንጨርሰው ነገር አለ አይ ካልሽ ግን ለመውሰድ እርምጃ እኔ ተጠያቂ አይደለም ለሚፈጠርብሽ ነገር። ምንም እንግዲህ ከሆነ ጥሩ ነው። ይወት አይደለም ያለው። ስለዚህ ማስረዳት ያለብሽ ነገር ማግኘት ማናገር ባለብኝ መንገድ የነገርኩሽ ነገር ግን አስቢበት፣ ልትርቂ ጥሩ ነው። ምን እንደምታወራ ምንም ሊገባኝ አልቻለም። ማለት ያለፈ ታሪክ አለኝ ነው እያለች ያለችው። እንግዲህ ያለፈ ታሪክ ያለው ሰው ደግሞ ማንኛውም ሰው ሁላችንም እኮ ያለፈ ታሪክ አለን። ብዙ ነገር አሳልፈው ነው እዚህ የደረስነው። ዛሬ እሱ ህይወትን አስተካክሎ ወደ ራሱ ህይወት በሚመለስበት ሰዓት መጣን እንደዚህ አይነት ነገር ማውራቷ ብዙም ደስ አላለኝ፣ ምቾት አልሰጠኝም። ካሌብም ደግሞ ይሄን ነገር ለእኔ ማስረዳት ስለከበደ በጣም አዝኛለሁ ያለው ማለት ያለፈ ታሪክ ነው። ያለፈ ታሪክ ከሆነ ደግሞ መንገር ትችላለህ። ምክንያቱም ባለፈ ታሪካችን ብዙ አሳልፈናል እናንተ እና ብትነገረኝ የምረዳ ሰው ነኝ። አሁን ላይ ደግሞ በጣም የምንረዳዳበት ሰዓት ስለሆነ መንገር ነበረብህ። አላቃትም ብለህ ማዋሸት አልነበረብህም። እኔም ብቻ ያለውን ነገር ታስረዳኛለህ፣ መልስ ይኖርሃል ብዬ ተስፋ አደርጋለሁ። ቪዲዮ ተያለህ እንግዲህ ቤተሰቦቼ፣ ምን እንደተፈጠረ እንደሆነ አልገባኝም ያለውን ነገር